ሰላም እንድናችሁ፣ በያላችሁበት ሰላማችሁ ብዝት ይበልላችሁ። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ የአመቱ ቅዱስ ሚካኤል ነው። እንኳን ስለ ቅዱስ ሚካኤል በዓል በሰላም አደረሰን አደረሳችሁ። ላለው ውድ ቤተሰቦቼ ሰላማችሁ በያላችሁበት ይብዛላችሁ። እስኪ ቅዱስ ሚካኤልን በተመለከተ አንድ ነገር ላጫውታችሁ ብዬ ነው። ቅዱስ ሚካኤል የነገሩትን የማይረሳ አባት ነው ለእኔ በተለይ በጣም ትልቅ ባለውለታዬ ነው። እና የዛሬ ሁለት ዓመት አካባቢ እናቴ ታማብኝ ነበር። በጣም ደክማ ሰውነቷ አብጦ ምናምን ምናምን ምናምን በቃ ተርፋለች ተብሎ ያሰበሰው የለም። ኩላሊቷ ሽንቷን አሸና ማጣራት አይችልም። ልቧ ላይ ውሃ ቋጥሯል። ምናምን ሆስፒታል ወስደናት ማለት ነው እና ቅዱስ ሚካኤል ቤተክርስቲያን ሀገራችን ላይ፣ እኔ ተወልጄ ያደኩበት ሀገር ላይ በጣም ገጠርና በረሃ ነው። መኪና ይገባም፣ ጤና ጣቢያ የለም ምናምን ላይ ከተማ በእንጨት ይዘወተው ነው የሚያሳክሙት። እንግዲህ ሰው ተጨንቆ ታሞ፣ በእንጨት አንድ ሰው ከፊት አንድ ሰው ከኋላ በገመድ ታስረ እንዳትር ብርድ ልብስ ከታይ ተደርጎ በእንጨት ተሸክሞ የስድስት ሰዓት የእግር መንገድ ይከዳል። እንዲህ አይነት ሀገር ነው ያለኝ። እኔ በነገራችን የውሃ ሀገሬ ኢትዮጵያ ነው። ይህን ተወልጄ ያደግኩት እነዚህ ሳይነት ቦታ ላይ ነው። እና አተኛ እንጃባት እና እዛ ቦታ ላይ መሰረት ገና ሊሰራ የፈረሰ ቤተክርስቲያን አለ። የቅዱስ ሚካኤል ቤተክርስቲያን ማለት ነው። ሄጄ ነበረ። የፋሲካ አካባቢ ነው። ፋሲካ የህማማት የጸሎት ሐሙስ ለታ ነው። እዛ የደረስ ነውና ማዘርም ሆስፒታል የገባቸው ይዛለት ነበረ። ከዛ ማዘርን ላይ ከተማ እህቶቼ ወንድሞቼ ስላሉ እነሱ ከቨር ስላረጉልኝ እስኪ ገጠር ልሄድ እና ፋዘርንም ሊየው በዛው ይሞተን ቤተሰብ ስለነበረ ለቅሶ ልድረስ ብዬ ሄድኩኝ ማለት ነው። ከዛ ሲሄድ የቤተክርስቲያን ተጀምሯል ገና ፈራርሶ ከታች እንትን ድንጋይ ምናምን ረብርበውበታል ማለት ነው። ግን እንደው ይሄ ቤተክርስቲያን ተሳክቶ ይሰራ ይሆን ምናምን ነገር ብዬ ስጠይቅ ቤተሰብ ነው ቄሱም የሚያሰራው ምናምን ነገር እና፣ እንግዲህ አረባት ሀገር ያሉም በየከተማ ያላችሁም እንደምንም እየለመናችሁ ሙዳየ ምጽዋት አዘጋጅተን ማሰራት ነው ያለን አማራጭ እንጂ እንደዚህ ሆኖ በየዓመቱ በምስጥ እየወደቀ ምስጥ ይጥለዋል። በቃ ቢሰራም በጭቃ አሁን በአንድ ቀን በሁለት ቀን ይሰሩታል። ገጠር ችግር የለም ግድግዳም ከዛው ፈልጠው እንጨቱ ምናምን ምናምን ግን የሚገርማችሁ ነገር ዓመት አይቆይም። ምስጥ ይበላል፣ ይወድቃል። በጣም በረሃ ስለሆነ ምስጣማ ነው ቦታው ማለት ነው። እና ከስር ያለውን ቦታ መሰረቱ ልሾ ልናደርገው አስበናል። በሲሚንቶ እና በሸዋ አሸዋ ከዚሁ እናገኛለን፣ ከየወንዙ እንለቅማለን። ገበሬው አህያ እየያዘ ይሄዳል። ሲሚንቶ እና ቆርቆሮ መግዣውን እና ፌሮ ብረት የሚባለውን ነገር እሱን እሱን ማድረጊያውን ደግሞ እንደምንም እንግዲህ ይለመናል። ምንም አማራጭ የለውም ምናምን ነገር በቃ እንደዛ ካልተሰራ እንደዚሁ ይቆያል ብለው እንትን አሉ ማለት ነው። ላይቭ ላይ አሁን እለጥፍላችኋለሁ እንትኑን አሁን ያለችውን ቤተክርስቲያን። በቆርቆሮ በቆርቆሮ ተሰርታ ትንሽዬ ናት። እዛች ውስጥ ነው እየገቡ የሚቀድሱት። ሰው ውስጥ ገብቶ ማስቀደስ አይችልም። ሰው ውጭ ነው። ከዛ እሽ አልኩኝና ቤት ነበር። እንደዚህ አወራ ነው ሄድኩኝ። ቤተክርስቲያን የፋሲካ ለታ ሄድኩኝ ቀን ነው የሄድኩት። የስድስት ሰዓት የእግር መንገድ ነው። ቅዳሜ የደረስኩ እሁድ አደርኩኝ፣ ሰኞ ተመለስኩኝ። ማዘርም ሪፈር ተብላ ስለነበረ ማለት ነው ሪፈር ተብላ ቶሎ ነው ያሉኝ እና እሺ ብዬ መጣሁኝ። እሁድ ቀን የፋሲካ ዕለታት ሲያም ቤተክርስቲያን ልየው ብዬ ስሄድ ገና ፍርስርስ ብሏል። እኛ ደግሞ አነሳም አደገም ትንሽ ስለምን ስንማር ታላላቆቻችንም ስለነበሩ ሰንበት ትምህርት ተምረንበት ነው ያደግና ያም ቤተ ክርስቲያን እዚያው ቢፈርስ ምንም ቢል በቃ ያደግንበት ቤተ ክርስቲያን ነው ያሳደገን ቤተ ክርስቲያን ነው እና ሄድኩና፣ መሀሉ ላይ ቁጭ ብዬ አለቀስኩኝ። መሰረት የተጣለበት ድንጋይ ላይ ማለት ነው። አባቴ ቅዱስ ሚካኤል፣ እናቴ እንዲ እንዲህ ሁናለች፣ ትዘክራለች፣ ታከብረሃለች። እኔ እንኳን አልችልም፣ እኔ ደካማ ነኝ። ግን ቤተሰቦች በጣም ጎበዜ ናቸው በሃይማኖት ጉዳይ እሷን ግን ማዳናችንም፣ አንተ ይህንን ሁሉ ሆስፒታልስ፣ ይህን ሁሉ ህመምስ የደረሰባትን መፈወሳችንም ትችላለህ። ስለዚህ እኔ እናቴ የኩላሊቷ አበጠ፣ ልቧ ላይ ውሃ ይቋጠራል፣ እንደዚህ እንደዚህ የሚለውን ነገር አንተ ማጥፋት ትችላለህ። አንተ ይህንን ስራ፣ እኔ ደግሞ በምችለው መጠን የአንተ ቤተክርስቲያን ተሰርቶ እስከሚያልቅ ድረስ የቻልኩትን አደርጋለሁ። የቅዱስ ሚካኤል ቀለታል ደብዳቤ ተጽፎ ከመጣል ደብዳቤና ጥላ ይዤ ለምናለሁ ስለ ቅዱስ ሚካኤል እያልኩኝ ካልተጻፈልኝ ደግሞ ስለ ስለ ስለ ቅዱስ ሚካኤል እያልኩኝ አስር ብርም ላገኝ አምስት ብርም ላገኝ ያንን ላንተ ልካለሁ ብዬ ቃል ገብቼ መጣውኝ ማለት ነው። እግዚአብሔር ይመስገን ከተማ ስደርስ የወንድሜ ሚስት ሪፈር ውሰዱ ብለው አስወጥተዋታል። እናታችንን ከሆስፒታል ሪፈር ጽፈውልናል፣ ወደ ደሴ ማለት ነው ከዛ እስኪ በአሉን እናል ቆይ ልቤ ይረጋጋል ብላ ወንድሜ ቤት ይሄዳሉ። እንደዛ ሲሄዱ የብራዘር ሚስት የአቡዬ ጸበል አምታ ሰጣዋለች ሰጣታለች ማለት ነው። ያችን ጸበል እየጠጣች ተረጋግታ መተኛት እንኳን የተቸገረችው ሴትዮ ሰውነቱ አብጦ ተገድፋ ቁጭ ብላ ደረስኩኝ። እኔ ስደርስ ማነሳኝ ወለታ ነው ማስከኝ ወለታ ነው የደረስኩት ከዛ እንደ አት እንደዚህ ታሽሎሽ ነው እንዴ ምናምን ብዬ ስቄ ቁጭ ብዬ ነበር። እየተሻለ መጣ። ቆይ እስኪ በደንብ ይሻለኝና መኪናው እንዳይጎዳኝ ደሴም ከሄድን ቆይ ትንሽ ልስተካከል ና እንሄዳለን አለች ማለት ነው። በእርግጤነ ስለት ብቻ አይደለም፣ ምክንያቱም ቢሰሙ ስለሚገሉኝ ነው። ብዙ ለልጆች ሁላችንም ለእናቱ ያልጸለየ የለም። ሁሉም ያላለቀሰ የለም። በየቤተ ክርስቲያኑ እናቴን አድንልኝ ብሎ ያላለቀሰ ልጅ የለም። እግዚአብሔር ይመስገን ሁላችንም አልቅሰናል። ሁላችንም ለምነናል፣ ግን እግዚአብሔር ሁላችንንም ሰምቶናል። ከዛ እየቆየ ስመጣ እየተሻላት መጣ ማለት ነው። እንዴ ከዚህ በኋላማ አልሄድም ሐኪም ቤት የሚባል ለምን? አይ አልሄድም። ጭራሽ የእግር መንገድ ሲሄድ እኮ በጣም ነው የምታመመው። ስለዚህ ቢቀርብኝ ይሻላል፣ ብሶብኝ ከምመጣ ቢቀርብኝ ነው የሚሻለው። አሁን ተሽሎኛል፣ እዚች ወተት እያልኩኝ ጸበሌን ልጠመቅ፣ ከዛ በደንብ ስድን እታያለሁ እንደገና። ካልሆነ ደግሞ በቃ በደንብ ይሻለኝና አመጣለሁ። እናንተ ሄዱ ብላ እኛም ብራዘር ምን የምነበረ ይሄድ ነው ከዚህና እኔ ብቻ ምጣው ቀድሜ ማለት ነው። የልጅ ትምህርት ሊደርስብኝ ሆነ የፋሲካ ዝግ ብቻ ነበረች ቀኗ ሊያልፍብኝ ሲሆን፣ በቃ ተሽሏትም ሳይ በቃ እንዲህ እንትን ያለ ነገር ካለ ወደ ደሴ ስመጡት ትደውላላችሁ። እኔ ከአዲስ አበባ ደሴ በአንድ ቀን እገባለሁ። ችግር የለውም በዙ ከተሻላትም እግዚአብሔር ይመስገን ችግር የለውም በቃ እንና ተመልሰን እኔም ወደ ቤት የመጣሁን እሱ እዛው ነው የሰነበተው። እና እናታችን ከዛ በኋላ መዳን ጀመረች፣ እግዚአብሔር ይመስገን። ሐኪም ቤትም ተመልሳ ሳገባ ይኸው አንድ ዓመቷም አለፈ። ፋሲካ አሁን ገጠር እንደውም ልጅ ወንድማችን አግብቶ ሂደን ነበረ። በቃ ደስ ብሎን እንደገና ምንም ህመም ሳይሰማ ደግሳ ምናምን ምናምን የወጣ ነው ማለት ነው እና ቅዱስ ሚካኤል ለለመነ ያደርሳል። አሁን ዛሬ ስለ ቅዱስ ሚካኤል ስሉዬ ዛሬ እንደውም በጣም ትልቁ ምር ነው የለመንኩት። በጣም እኔ ራሴ ገረመኝ። አንድ አራት መቶ ብር ለምኜ ለሚካኤል ገቢ አድርጌያለሁኝ። ደስ ብሎኛል። ማርያምን የምር ነው ደስ ያለኝ እና ቤተሰቦቼ በገጠር ያሉ ጠያቂ የሚያየለላቸው ቤተ ክርስቲያኖች በጣም ብዙ አሉ። ሌላው ገጠር እኔ እንደማየው በጣም ብዙ ገጠር ከተማ ይገባዋል። የተማረ ሰው ያየዋል እንደዚህ ቤተ ክርስቲያን ባሰራስ ብሎ ሀብት ያለው ሰው ያየውና ያሰራዋል። የኛ ሀገር ግን ማንም አያየው ለምን ካላችሁኝ ካፋፍ በታች ማንም አይወርድም። በጣም በረሃ ነው አገሩ የተበላሻሸ ነው። ሰውንም በጣም ይፈራል። በእርግጥ ሰው እዛ ስትደርስ ስበሱ ነው እንጂ የሚገዳደለው እና የሚነካካው የገጠር ሰው ይታወቃል። ከዚህ ላይ ሄደው ማህበረሰብ ንጹህ ንጹህ ልብ ነው ያለው፣ ችግር የለበትም። እና ማንም ማያየውም ማንም አያውቀውም ሀገሩ ብዬ ነው እኔ የማምነው። አንዳንዴ ይህ ሀገር ግን መቼ ነው እንደ ሀገር እንደው መኪና መንገዱን መብራቱም ቀርቶብን ጤና ጣቢያ ትንሽዬ ጤና ጣቢያ እንኳን ተመስርቶልን ቤተሰብ እንትን የሚለው ብዬ አስባለሁ፣ ግን ደግሞ አቅም የለኝም። ማድረግ አልችልም። እኔ አሁን ቤተሰቦቼ ከዛ እንደወጡ ፈልጋለሁ። ባይወጡ ግን ደስ ይለኛል። ለምን ካላችሁ የለመዱት ያደጉበት ቤተሰባቸው አንድ እናትና አባት ስታወጣ እኮ አጎት አለ፣ አክስት አለ። እዛ ጋር ያጎት ልጅ አክስት ልጅ አብሮ የለመደው አብሮ ያደገዋለ እነሱ መተው አይቻልም። ስለዚህ እነዚያ እናትና አባቶች ወጥተው ከተማ ባይተዋር በእርግጥ ከተማ ዘመድ ሊኖር ይችላል ግን ከተማ ባይተዋርነን ነው። እንደምትሰማቸው ከነዛ ከከተማዎች ጋር መልመድ በጣም ነው የሚከብዳቸው። ለእነሱ እንድና የለመዱት እነሱ እነዚ ሰዎች ጋር ነው። ብዙ ነገሩ ይለያያል፣ ገጠርና ከተማ እና ስለ ቅዱስ ሚካኤል ብያቸኋለሁኝ። አካውንት አስቀምጥላቸኋለሁ፣ የቤተ ክርስቲያኑን ይሉ ቅዱስ ሚካኤል ይባላል አካውንቱ ላይም ይሉ ቅዱስ ሚካኤል ቤተ ክርስቲያን ነው የሚለው ላይቭ ላይ አሁን እገባለሁ። ሰላም ሁኑልኝ። እንደምታግዙልኝ ቤተክርስቲያን ቤተ ክርስቲያን ተስፋ